ክብር ሞገሴ ነሽ እምየ እናቴ፣ የህይወቴ ጽላት፣ የዘጠኝ ወር ቤቴ፣ ክፉሽን አልስማም እስከለተ ሰላም። ሰላም! እንዴት ናችሁ? የባስልኤል ቤተሰቦች ሰላም ናችሁ? ይባያላችሁ በሰላማችሁ ይብዛ። እኛ በጣም ደህና ነን ኤቭሪዋን ዛሬ ደግሞ ዛሬ ጽድት ተባለ ፕራንክ ነው የመጣ ነው። እንግዳ አለን። እስቲ እስቲ ወደ መድረክ ወደ መድረክ ወደ መድረክ ወደ መድረክ ወደ መድረክ ወሳብ ያጭ ሰላም ያጭ አመምሽ ልጅ ዳንሽ ስምሽ ማን? ሪሃና ትባላለች። የስሙ ልጅ ናት። ዛሬ ቀብድ ያለ ፕራንክ ልንሰራ ነው። ላስረዳሽ፣ ለእነሱም ላስረዳቸው ምን እንደምናደርግ ታውቂያለሽ አንቺ ደሽ እዛ ሳሎን ቁጭ ትያለሽ፣ ከዛ እኔ እና ሱቅን ይድልሻለሁ። እሺ ከዛ ይዝሽና እሄዳለሁ። ከዚህ የሆነ ቦታ ቁጭ ትያለሽ፣ እኔ ስልክ እያወረው ቤት መጣና እንዲህ ሪያና ሴ ጥላዘት መጣ ሲል እንዲህ የዝጋ ነው ትያት የመጣሁት ሆና ምናምን ብዬ አስደነግራቸዋለሁ። አንቺ የሆነሽ ቦታ ጠብቂኛለሽ። ይሄን ኑሮ እስከማድረግ በኋላ እስከምጠራሽ ቁጭ ትያለሽ። ከዛ ስሙ ኡ ለጀ ስላለች ዩና አንደርስታንድ እና ዛሬ ጽድት ያለ ፕራንክ ነው የምንሰራው። ይህን ቪዲዮ እስከ መጨረሻው ማየት እንዳትረሱ፣ ሰብስክራይብ ማድረግ እንዳይረሳ። ሌስኮ እኒድ። እንዳትናገሪ ምንም እንደማያቅ ሰው ነው ሂደሽ፣ ሳሉም ቁጭት ያለሽ ከዛ እኔ የሆነ ነገር ልግዛ ብዬ ጥራሻ፣ ና ኔሪያ ቅደር እንምጣልሻለሁ። ከዛ እሺ ያለሽ ይመችሽ

ኢቲቪ ይዘጋል አለ ለፊት ለዚህ ነገር አታዚ እሷ እየነቀሰች አደበር ምን አይ ማስቆም አልቻልኩም። ከሆነ ሰዓት በኋላ ይቅርታስም ማማ ግን ታውቃለህ ምን ተነጋገርን? አለ ማማ ፍራንክን አድርግ ብይሽ እዛ ጋር ተቀመጪና ከዛ እናስ አውቅ እናስደንግጣቸው የሆነት አይደለም ብይሽ አለ አይደል። ደንግጠሻል አንዴ

ይቅርታን በለት ስ ሁለታችን በእውነት ግን ማማ እውነት ሳላክ ነው። እውነት ለመናገር እንደዚህ እኔ ቀልድ አድርጌ ነበር እዚህ ጋር ሳስብ በቃ በቀላል ምንም እንደውም ፍቅራቸውን አጠናክርኩት። አከዘ አይደለ ስሙ ይቅርታ እንግዲህ ምንም አደጋችል ሳላስበውም እንደዚሁ እና ደግሞ ማመሪያና ፈርተሻል? አልፈራሽማ በቃ እኮ ዋናው አለመፍራትሽን እኔ ደግሞ አጥፍቻለሁ፣ ግን ፕራንክ ደግሞ ማለት ነው ያለው

የዛሬው ፕራንክ ቪዲዮ ይሄንን ይመስላል። እንግዲህ ሳናስበው እውነት ለመናገር ስሙዬን አስደንገጠናታል። ያው ተጸጸተናል። እንግዲህ እንከሳለን በሌላ ነገር አይደል ሪያና ደግሞ። ይሄን ቪዲዮ አብረን እንደከፈትነው አብረን ነው የምንጨርሰው ተባብለን ከሪያና ጋር ወደፊት የሚገርም አስደንጋጭ ግሩፕ ነው የሚፈጠረው፣ ይሄን ፍቅር ካስጠናከረ እ ፈርተሽ ነበር ዘጋ ቁጭ ስትይ። ምንም አያስፈራም። ና መጭሽ። ወዳችኋለሁ። አልደነገጥኩም ቢያችሁ አልደነገጥኩም ብላለች። የዛሬው ፓንክ ይህንን ይመስላል። ሰብስክራይበር ያቸው ወዳችኋለሁ። ቻው ያቸው